በሚያውቀው ነገር ላይ በጣም ኮንፊደንስ ይኖረዋል። ስለዛ ነገር ለማውራት ያንን ነገር ለመጠቀም፣ ከዛ ጋር አብሮ ለመኖር የሚያውቀውን ነገር ለሰዎችም ሊሆን ይችላል፣ ለራሱም እንዴት መጠቀም እንዳለበት ያውቃል። ስለዚህ የግዴታ አንድ ሴት ስታፈቅር ምን አይነት ናት የሚለውን ዲስክራይብ ማድረግ አለበት። አንድ ወንድ ልጅ እስኪያፈቅር መጠበቅ የለበትም። በእሷ ፍቅር ተሸንፎ የእሷ ፍቅር እሱን ማዘዝ ከመጀመሩ በፊት ይገባታሉ የሚለውን ለመመለስ የግዴታ ያፈቀረችው ሴት መሆን መቻል አለባት። አይደለ እንዴ የማይገባህ ቦታ ላይ ኢንቨስት ማድረግ። በእርግጥ ስታፈቅሩ ደስ እያላችሁ ነው የምታደርጉት ከእሷ የሚመጣውን ነገርም ላታይ ትችላለህ፣ ወይም የምጠብቀው ነገር ላይኖር ይችላል። ነገር ግን የማትወድህ ከሆነ መጨረሻ ላይ መክሰር ነው የሚሆነው ማለት ነው ኢንቨስትመንት። ስለዚህ ሁሌም ቢሆን አንድ ሴት ልጅ ስታፈቅር ውስጧ ስለሚገኙ ኢንግሪዲያንቶች፣ ንጥረ ነገሮች ማወቅ መቻል አለባችሁ። ትወደኛለች ታፈቅረኛለች፣ የሚል ጥያቄ አይኖርብህም። ወይም ያንን ገና ፋይንድ አውት ለማድረግ ስትሞክር ኦልሬዲ ብላይንድ ሆኖ አለብህ። በሷ ስሜት ቁጥጥር ለኳል፣ መቼም ላትመልሰው ትችላለህ። ለዛ ነው ስትደብቃችሁ፣ ኢቭን ነው እምልህ፣ እንደምትወድህ እራሱ እያሳየች በአንተ መንገድ ስለምጠብቅ ላይገባ ይችላል። ግን መጀመሪያ የምታቆ ሆነ ከገባ ግራ አትጋባ ማለት ነው። ሴቶች ሲያፈቅሩ ምን አይነት ባህሪዎችን ያመጣሉ ወይም ምን ታይባቸዋለህ የሚለው ነው በዛሬ ቪዲዮ ላይ እኔታችሁ የምነግራችሁ ከኔ ጋር እስከ መጨረሻው ቆዩ። ሀይ፣ እንዴት ናችሁ? ለማታውቁኝ ሄዲት ነው የምባለው። እንኳን ደህና መጣችሁ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ታዲያ ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ የሚለው በተን ተጫኑ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ ለብዙ ወንድሞቻችን እንዲደርስና የዩቲዩብ አልጎሪዝም እንዲወደው ደግሞ አንድ ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናረጋለን። አብራችሁ ቆዩ። አንደኛው የቅናት ባህሪ ነው የምታይባት። ትቀናብሃለች፣ በድርጊቶች ትቀናለች፣ በምታናገራቸው ሴቶች ትቀናለ። ለሌላ ሴት ሊሆን ይችላል፣ ለሌላ ነገሮች፣ ለጓደኞችህ። ኢቭን ነው ምልህ ከሷ በተሻለ ጊዜ ስሰጥ ፍቅር ስሰጡም ስታይ ትቀናለች። ነገሩ መመለስ ያለበት መርዛማ ነው ወይ ቅናቷ ኦቨር ነው ወይ ጦረኝነት የመቆጣጠር ነው ወይ የሚለው ነው መመለስ ያለብን። ነገር ግን በጣም ጤነኛማ ስሜት በምንወዳቸው ሰዎች ላይ ሁሌም ቢሆን ሊሰማ ነው የሚገባ። ካልቀናች ምንም አይነት ሪያክሽን ካላየ ከአንድ ሴት ላይ በእርግጠኝነት ነው የምናገረው በዜሮ በቃ፣ ምንም አይነት ስሜት ለአንተ የላትም። አትሊስት በጣም ሰላማዊ የሆነ ቅናት በትንሹ ለሌላ ሴት ትኩረት ስትሰጥ፣ ሌላ ሴት ስታዋራ ስታይ ካልቀናች ትወደኛለች ወይም ታፈቅረኛለች ብለን እንዳትጃጃል። ያፈቀረች ሴት በትልቁ ውሷ ውስጥ የሚገኘው አንዱ ኢንግሪዲያንት መቅናት ነው። ቅናቷ እንዳልኩ ልክ እንዳያልፍ ኮንትሮል እንዳይሆን እና ደግሞ ያለ እኔ የሚል አይሁን መርዛማ ስለሚሆን ፍቅር ብትጀምሩ ፍቅራችሁን የሚመርዝ አንተ ምቾት የሚነሳ አንተ በገዛ ፍቃድ እየወደድካት እያፈቀርካት ራሱ እንድትርቃት የሚያደርግ ባህሪ ነው። ነገር ግን ስትቀና ብ ካየሃት እንደወደደች ወይም እንዳፈቀረች ምናልባት ለወደፊት የሚያየ ከሆነ በዚህ መለየት ትችላለች። ሴት ልጅ ሪያክት ታደርጋለች። ከሌላ ሴት ጋር ስታይክ ወይም ስትቀናበር ሪያክት ማድረግ ካልቻለች ወይም ዝምታን ከመረጠች በጣም ቀዝቃዛ ከሆነች ምንም ካልተሰማት አትወድህ ማለት ነው። ነገር ግን ስሜት እንዳላት ለማሳየት በሰውነት እንቅስቃሴዋ ሊሆን ይችላል፣ በአይኖቿ ሊሆን ይችላል። ብቻ የሆነ ነገር ሲነድ ሲጭስ ይሸትሃል። ማየት እና ማስተዋል ከቻልክ ቦታ እንደተሰጠ እሷ ልብ ውስጥ አሁን መንገስ እንደጀመርክ ማወቅ የምትችለው በቅናቷ ነው። ሴቶች ሲያፈቅሩ በትልቁ የሚታይባቸው ባህሪ የቅናት ነው። ሁለተኛው እሺ ነው። በቃ ኖ የሚለውን ቃል መጠቀም አትችልም። ሴት ልጅ ፍቅር ሲይዛት ያ ትልቁ መለያችን ነው። ፍቅረኛ ከራሷ አብራቸ ሆና አንድ ሚሊዮን ጊዜ ይቅርታ ታደርግልሃለች። ይቅርታ ስጠይቅ ሽትላታለች። በጣም ትዕግስተኛ ትሆናለች። ምናልባት ደግሞ ፍቅረኛ ያላደረጋት ሴት ልትሆን ትችላለች። ነገር ግን የወደደችህን ሴት በትልቁ መለየት ከፈለግ እሺ ነው። ጊዜዋን ትሰጥሃለች። ሴት ልጅ ለማትወደው ወንድ አሊያም ደግሞ በሊን በቃ በወንድምነት በጓደኛ ለምታየው ወንድ እንደወደድ አካወቀች በኋላ ነው ጊዜዋን መከልከል፣ አንተን ላለማግኘት ሰበብ መፍጠር የምትጀምረው። ከወደደች ካፈቀረች ዳይሬክት ናት። አንተን መጠየቅ አይገባህም። እንደውም ሰጪ ነው የምትሆነው። ስለዚህ የትኛውም ጥያቄዎች ምን ይሆናሉ፣ መልስ ያገኛሉ። እሷ ደግሞ በጣም እሽታን ያበዛ፣ በጣም ልክ ያልሆኑ ራሱ እሽታዎችን ማምጣት ትጀምራለች። ለምሳሌ በቀላሉ በማይወደን ወይም እንደሚወደን በሚያስመስል ወንድ ራሱ ካወደደችው እና ካፈቀረችው የሴክስ ህይወትን ራሱ ለመጀመር ፈቃደኛ ትሆናለች። ያን ያህል ርቀት እንሄዳለን፣ ያን ያህል ጅል ነው የምንሆነው ልላችሁ ፈልጌ ነው። አንዳንድ በሳል ሴቶች እውነት ለመናገር ከስሜታቸው ጋር መጋፈጥ የሚችሉ ኢሞሽናሊ ኢንተለጀንስ የሆኑ ሴቶች አይሰሙ። አንዳንዴ ግን ስናፈቅር ምናልባት እናሳምናችኋለን ብለን ስለምናምን እዛ ደረጃ እንሄዳለን። ስለዚህ በጣም እሽታዋ ይበዛ ነው የሚሆነው ብሎክ የሚደረጉ ነገሮች አይኖሩም ማለት ነው። እሷ ጋር ዴት እናደርግ ብትላት እሺ ነው፣ ፍቅር እንጀምር ብትላት እሺ ነው፣ እንገናኝ ስትላት እሺ ነው፣ ስደውል እሺ ነው፣ ዋሬቨር ነው የምልህ የትኛውም ጥያቄዎች በእሽታ ይመለሱልሃል። ጥፋትህ ይቅርታ ይደረግለታል። በጣም ኢዚ፣ ሰላማዊና፣ ሙሉ በሙሉ የምትገርም ስስ ፍጥረት ነው የምትሆነው ይሄንን ኢነርጂ ካላየህባት ሁሌም ጊዜዋ የምትከለክል ከሆነ እንገናኝ ስትል ሰበብ የምታበዛብህ ከሆነ እንደማትፈልግ በቻይነኛ የምትናገርበት መንገድ ነው ወይም ለአንተ ምንም አይነት ስሜት የለኝም ወር ከጊዜም በኋላ ከመጣ ደብርሃኛል የሚል ምልክት እንደሆነ ተናገር ያለው ከዚህ በፊት ነገር ግን በጣም እሺ የተሞላች ሴትን ወይም አዲሱ ባህሪዋ የሚሆነው ሁሉም ነገር የምትፈቅድ ለሁሉም ነገር ቀላል የሆነችን ሴት ማግኘት ትጀምራለ መቼ ሴት ልጅ ፍቅር ሲይዛት ወል ሁላችንም ባይዘ ጀነራላይዝድ ያደርጋል። እንዳልኳችሁ ብስለታችን ነገሮችን የምናይበትና መሸወድ የለብኝም ከስሜቴ ክብሬ ይበልጣል ብላ ያመነች ወይ እዚህ ላይ የሰራች ሴት ራሱ ኢቭን አሳልፋ ራሷን ልትሰጥ ትችላለች። በሽታ እንዳልኳችሁ የሴክስን ላይፍ ወይም እሷን የሚገብዳ ነገር እሺ ላትል ትችላለች። ነገር ግን በጣም ኢዚ፣ ሰላማዊ የምትፈልገውን የምትቀበላትና የምትሰጥህን ሴት ትተዋወቃለህ ሴቶች ፍቅር ሲይዛቸው እሺ ነው የሚሉት ሶስተኛው ኦፕን መሆን ነው ወይም ግልጽ መሆን ለአንተ ሴት ልጅ ትጀምራለች ፍቅር ሲይዛት ፍቅር የያዛት ሴት አንተን እሷ እራሷን ስላስጎበኘች ግልጽ ስለነገረች አሊያም ደግሞ እያንዳንዱን ነገር እውነታ ስለነገረች የምትወዳት የምትቀበላት ነው የሚመስለው እውነታው እሱ አይደለም እናንተ በተፈጥሯችሁ ሀንት ማድረግ ነው የምፈልጉት በቃ ሀስል ማድረግ ኢነርጂ ማውጣት፣ ኢንቨስት ማድረግ ነው ያንን ስታስደርጋችሁ ነው ለሴት ልጅ ጠንካራ ያለ ቦታ ጠንካራ ያለ ፍቅር የሚኖራችሁ። ኢዚ መሆናችን ግን የሚያስወድደን ስለሚመስለን ግልጽ እንሆናለን። ስለ ኤክሷ ታወራለች፣ ስለ ጠንካራ ጎኗ፣ ስለ አዘኗ። እናንተ ኢቭን ራሱ መጠቀም የሌለባችሁን ነገር ነግሬያቸዋለሁ። አሁን ሴት ልጅ አንተ እንድታዝንልህ ብለህ ደካማ ጎንን ሰነፌ ሆንክበትን ፓርት አሊያም ደግሞ የሆኑ ፓርቶች ፓርቶችን አደለ ደካማ ይሆንክበት ነገር ስትነግራ እሷ በቃ የሆነ የወንድነት ኢነርጂ እንደሌለክ ነው። ዲብዳውን ዳውን ቆምታ ልቧ ቢያዝንልህም እንደሴት ኬር ብታረግም ማለት ነው። እሷም ተመሳሳይ ነገር ግን ትጠቀማለች እኮ የምትወደው ግን ሴት ናት ብሎ በቃ እንዲያዝንላት ለስለስ እንድትልላት ነው የምታደርገው፣ ወይም በተሻለ አይን የምታያ ግን ያንን የሚያስደርጋት ሆርሞኑ ነው። በቃ ከሰውነቷ የሚወጣው ሆርሞን ስንወድ ስናፈቅር አውሪ ንገሪው፣ ግልጺለት ይሄን ቢያቅቆ እንደዚህ ይሰማዋል የሚሉ ትእዛዞችን ይሰጣል አይምሯችን። ለእኔ ዛኔ መለፍለፍ እንጀምራለን። የምታስበውን አይነት ውጤት አይሰጣትም። ነገር ግን ዋናው ፖይንታችን ፍቅር የያዛትን ሴት መግለጽ ሰው የሆነ የምታመጣው ባህሪ ግልጽ መሆን ነው። በጣም ግልጽ ነው የምትሆንል። እንዳልኩ ጥያቄዎችን ተዋቸው። ምናልባት ያልጠየቃትን፣ ምናልባት የማያገባት፣ ምናልባት እሷን እንዳትወዳት የሚያደርገው ምናልባት ደግሞ ምን አይነቷ ናት ብለህ ልትታዘብ የምትችለውን ምናልባት ማወቅ የማይገባህንም ነገር በሙሉ ትነግርሃለች። ሙሉ ጊዜውን ማጥፋት ትፈልጋለች። እያወራክ ጆሮ ከሰጣሃትማ አለቀልም። አትሰማው ነገር አይኖርም። ላልወደደችው ወንድ ሴት ልጅ መቼም ግልጽ ልትሆን ያገባው ላያገባውን ብላ ያሰበችውን ደካማውን፣ ጠንካራውን ጎኗን አታወራልህም። ከወደደች፣ ካፈቀረች እና አሁን ላይ ስሜቷ ከተቀየረ ሁሉንም ነገር ስለእኔ ማወቅ አለበት ብላ ኢንፎርሜሽን ትሰጥሃለች በቃ ራሷን የሆነ የቱሪስት ከተማ ታረጓለች፣ ሊያው ራሷን ደግሞ ቱሪስት አድርጋ ስለዚህ፣ ያንን ካየህባት ር በግልጽ የሚታይብን ግልጽነት ነው፣ ኦቨር የሆነ በዛ ላይ ማያገባህንም የሚመለከተንም ሁሉ ትሰማለ። ስለዚህ ባይቻንስ ጥሩ ወንድ ከወደደች እንግዲህ ይቅናል፣ ግን ልክ ያልሆነና ስህተታችን ነው ነገር ግን ግልጽ ነው። የምትሆኑ ሴት ልጅ መጠቀም ከፈለግ ግልጽ ካልሆን እችል ልታሳውቅ ካልፈለገች፣ ስለእሷ የምትደብቅ ነገር የምትደባብቀው ነገር ከሆነ ዲፌንድ የምታደርገው ነገር ከበዛብ ጠይቃትን ማትመልስል ከሆነ እርሳት። መቼም ፍላጎት የላትም ላንተ። አራተኛው ሴት ልጅ ስታፈቅር የምታመጣው ባህሪ ኬሬ ማድረግ ነው፣ የመጨነቅ ያንን ሰው የወደደችውን ያፈቀረችውን ሰው እንደ ዘበኛ ጥበቃ ላትወዱ ትችላላችሁ ላይጥማችሁ ይችላል። ልክ እንዳሉንክ ልታስብ ትችላለ። ነገር ግን ያንን ኢነርጂ የምታገኘው ካፈቀረች ሴት ብቻና ብቻ ነው። ውሎክ የሚያሳስባት ምትበላው፣ ምትለብሰው፣ ጠረንክ፣ እያንዳንዱ ገቢክ ወጪክ፣ ሁለ ነገሮ ሁለ ነገር የሚያስጨንቃትን ሴት ክሬት ታደርጋለህ። ኔቸራችን ነው በቃ እንጂ ይሄ ፈልጋው የምታመጣው ወይም አንተ ኢምፕረስ ለማድረግ አይደለም ለአንተ ክሬት የሆነው ስሜት ልባ ውስጥ ያለው እንድታደርገው ወይም ፍቅር ቢገለጸው እንደዚህ ነው ብሎ ስለሚያስጨንቃት ወይም እራፍ ብትለው ራሱ እንደዚህ አድርጊ ብሎ ፑሽ ስለሚያደርጋት የምታደርገው ነገር ነው። ማወቅ አለብን መረዳት መቻል አለብን። የማያስብልህ የማይጨነቅልህ ሰው ህይወት ውስጥ ወይም እንደ ፍቅር አጋር ወይም ወደፊት ሚስቴ ብለህ እንዳታስባት ሴት ልጅ ዘልዬ እሳት ውስጥ ልገባ ነው ስትላት በመግፍተር ልትተባበር ይችላለን። ቤስት ፍሬንድ ከሆነችና ኖርማል ለአንተ የፍቅር ስሜት ከሌላት ነገር ግን የምታፈቅር ሴት እሳቱ ዙሪያ እንድትሆን ራሱ አትፈቅድልህም። ምክንያቷ ደግሞ ምን ህልባት የሆነ ነገር ከሆነ ምታጣቅ ነው የሚመስላ ጥቃ ስስቷ ነው የምትሆኑ ያችን ያቆመች ቀን፣ የትገባ፣ የተወጣ፣ ምን በላ፣ ምን ጠጣ፣ አልደወልክልኝም፣ እንዴት አትደውልልኝም፣ ምን ተፈጠረ፣ ያንድ እንከን እየፈለገች ማታብድ፣ ማትጮው ከሆነ፣ ማትነጫነጭ ከሆነ ሞቷል። አንተ ያላት ስሜት ጭራሽ መፈጠር ራሱ ትዝ አይላትም። ማን እኮ አንተ ነው ነገር ግን ይህን ባህሪ ካለ እድለኛ እውነቴ ነው። ወጠራ የምትይዝህን መለወጥህን ህልምህን አላማህን የምትደግፍህ አጨብጫቢክ ነው የምትሆኑ። የምትፈልግበት እንድትደርስ ገፊክ ነው የምትሆኑ። ጥግ ላይ እንደ እንትን ራሷን አክልላ የምትጠብቅህ ሆን ካልሆንክ በዛ ላይ የምታጣጥልብህ ልክ እንዳልሆንክ የምትነግርህ ምናምን አደለም። ያንን ስታደርግ ክፍተቱን ስታይ እንደዚህ ደፈን እንደዚህ ለምን አታደርግም፣ በቃ ገብቶቸዋል ብዬ አስባለሁ። ስታየው ኢነርጂዋን ስታየው ወይ ቁጭ ብለህ ስታስበው ጭቅጭቋ ሊደብር ይችላል፣ ግን እውነት አለው ወይ የሚለውን መልስ የዛኔ እንደተፈቀርክ ማወቅ ትችላለህ። አምስተኛው ፍቅር ሲይዘን በውስጣችን ከሚገኘው ኢንግሪዲያንቶች ወይም ከምናመጣው ባህሪዎች ውስጥ በዋነኛነት የልጅ ባህሪ ነው። በአንተ ዙሪያ ስትሆን ልጅ ትሆናለች። አክሽኗ፣ ንግግሯ፣ ድርጊቷ እያንዳንዱ የልጅ ይሆናል እንዲጠብቃት ከመፈለጓ የሆነ ኃላፊነት እንዳለበት እንዲሰማ ወይም ወንድ ልጅ ነው ጠባቂ ነው ወዶኝ እንዲወደኝ በቃ አይደለ። እንዴት ነው በምንወደው ሰው ሁ እንዴት ነው ህፃን ልጅ እንዴት ነው በሚወደው ወላጆቹ ፊት ምናምን ያለውን ነፃነት ታውቃለች። ያንን ነፃነት ታይባታለ። ነገር ግን ያው አንተ በሰጠሃት ቦታና አንተ በምታሳያት ነገር ልክ ነው። በተለይ ፍቅረኛዬ ብለህ ከጠራሃት በኋላ ሴት ልጅ እንደ ልጅ ነው የምትሆነው። ግራ ልታጋባት ትችላለች። በቃ ጭም ልቅ ልቅ ልትል ትችላለች። በጣም ምቾት ልትፈልግ ትችላለች። ልታለቀስ ትችላለች። ልታዝን ትችላለች። የሆነ ሰዓት ደግሞ ሀይ ሆና ልትቆጣ ትችላለች። ኬር ልታደርግ ትችላለች። እያንዳንዱ ግን በቃ የልጅ ባህሪ ልታይባት ትችላለች። ምን ልጅ ሆንሽ እንዴ እንደ ልጅ ያረግሻ እንዴ ምናምን እንዳትላት፣ ፍቅሯ ነው እንደዚ ያረጋት፣ ወይም ለአንተ ያለ ፍቅር እንደሆነ ነው ማሰብ ያለብን። ሴት ልጅ ስትወድህ እንደ ልጅ ከሆነች በአንተ ዙሪያ ስትሆን አፍቅራህ ነው ወንድሜ። ከአንተ የምትጠብቀው ነገር ባይ ዘ ወይ እጅግ በጣም ያልገባችሁ ነገር በትልቁ ስታከብር ትልቅ ቦታ ስትሰጥ እንደ ጀግንዋ ስታየት በቃል አደለ። በጣም አንዴ ነው። ለቤተሰቦቻችን ያለን ቦታ የማይንቀሳቀስ የማይቀየር ነው አደለ? እንደዛ ስታምን ስትቀበልህ ብቻ ነው ይሄንን ነገር ልታሳይ የምትችለው። ልጅነት መሆኖ ልጅ መሆን መፈለጓን ወይም ልጅነት ፓርቷን አውታ የምታሳየ ያንን ቦታ ስትሰጥ ነው እና አገልግሎቱን እወቅ አንተ። ሌላ ወሬ ውስጥ እንዳንገባ ግን የመሬን ነው ምላ እንደለች ከሆነች በእድለኛ ነህ። በቃ ሙሉ በሙሉ አምናብሃለች፣ በቃ አክብርሃለች፣ ሁለ ነገሩ አንድ ሆንክ አምናለች። ካላፈቀረች ግን ወር በጣም ጠንካራ የሆነው ቦታና ክብር ከሌላት ይሄንን ፓርቷን አታሳየህም። ድልን ተጠቀም። ሐሳቤን እንደሚጠቅማችሁ እንደሚረዳችሁና እንደምትጠቀሙበት አልጠራጠርም። በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ላይክ ሼር ማድረግ አይረሳ። ሐሳብ አስተያየታችሁንም እንደዚያው አስቀምጡ። እስከዚያው ቁንቻው ሰላም ኑ ለ ሐሳቤን እንደሚጠቅማችሁ እንደሚረዳችሁ እና እንደምትጠቀሙበት አልጠራጠርም። በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ላይክ ሼር ማድረግ አይረሳ። ሐሳብ አስተያየታችሁንም እንደዚያው አስቀምጡ። እስከዚያው ቁንቻው ሰላም ኑ ለ